እነሱ ናቸው የጀመሩት፣ እኛ እንጨርሰዋለን። ኖ ፕሮብ ጀምራችሁታል፣ እንጨርሰዋለን። የእሷ ወዳጆች እንዳሉ እንዳትረሳ፣ የእሷ ቤተሰቦች እንዳሉ እንዳትረሳ። አንዱ ያጫውተዋል በደንብ አርቁ። ቆሻሻ ቦርቆ፣ እንደዚህ ናቸው። አጫሉን ያስገደለው ዮኒ ማኛ ነው። ከአንተ እጄ ረጅም ነው፣ አቅም አለኝ፣ ብቃት አለኝ። አጫሉ ዘረኛ ዘፋኝ፣ ምንም ሌላ ልትነግረኝ የምትችለው ስለ አጫሉ ዘረኛ በጣም ዘረኛ ነው። የሆነ ማኛ አስገንደለው ካልክ በቃ ጀግና ነኝ ማለት ነው። ዮኒ ማኛ አጫሉን አስገደለ ካልክ ጀግና ነኝ ወይ? አሁንም ለዚህ ልጅ ነገር እንሰማለን፣ መንግስት የሚያደርገውን ነገር እንሰማለን። ከዛ በኋላ እኛ የምናደርገው እናደርጋለን እያለ ነው። ሁለት ሳምንት ነው የምጠብቀው ከአብያ ቺን፣ ሁለት ሳምንት አንድ ነገር ጋለውን ጉዳይ ካልፈታ ለምድር የኦሮሞ ልጅ አያስቀምጠውን። በሰከንድ እመነኝ፣ የዚችን ምስኪን ህይወት በልቶ እሱ በሰላም አይለዋል። አቃለው ስትወጣ ይነግሩኛል፣ እመነኝ። ከማዕከላዊ ሌላ ቦታ ብትሄድ እመነኝ፣ ይነግሩኛል። ሮማን ደግሞ በነገራችሁ ላይ ስፒኪንግ ኦፍ ሮማን ቪዲዮም ፈልጌ አመጣዋለሁ። ጌታ ይረዳኛል። አይል ፋይንድ ዳት ቪዲዮ ፍቅር ሲዝም አንድ ሰፈር ናቸው። ፍቅር ሲዝም የኮልፌ ሰው ነው። እና የሮማን አባት ሰው ገለው የሞተው ሰው መንፈስ ነው እንደዛ የሚያደርግሽ ብሎ እንደተናገራት ትዝ ይላችኋል። ቲክቶክ ላይቭ ላይ የሮማን አባት ሰውን ገለዋል አለ ፍቅር ስዝ። ትዛላችሁ፣ ላስት ር ፓስተር ትዝ ይላል እና ምን አለ የዛ ሰው የሞት መንፈስ ነው። ዋንቺን እዚህ ኦንላይን ላይ የሚያዋረደሽ ስድስት ጥርስ ያለውን ባላ ገባው ብለሽ አምድተሽ ኦንላይን ላይ ብልቱን የሚያካው እንደዛ ነው ያለው። በን ያተረጓቅም ግን ሰው በእጃቸው ሞቷል። የሮማን አባት ሰው ገለዋል፣ እና ያ መንፈስ ሮማንን ምን ብሎ ሲያጓራት እንደነበር ታውቃላችሁ? የቀነኔን አባት እነዛ ምስኪን አባቷን ታጥቀው ይምጡና አዲስ አበባ መጥተው እሱን ግደሉት፣ እንትናን ግደሉት። ሹት ሹት ሹት ሹት የማንዘር የዘሪያን ዘርዝረኝ የገዳይ መንፈስ በኢየሱስ ስም ይወጋል። አንድ ሰፈር ናቸው ከፍቅር ሲዝም ጋር። አባትሽን አውቃለሁ። የአባትሽ የገደሉት የገደሉት ሰው የደም ደምኑ እንደዚህ የሚያረግሽ

ቆሜ እቀራለሁ እንጂ ጥርሴ ላይ አብሬ ጥርሴ አንድ ላይ ይረግፋል አርጅቼ እንጂ። አሁን ሰው እንዴት እንደዚህ ማለት ትዳር በጣም ድሄ ድሄ። ኤኒወይ ሮማን ስድብሽን ኦልሬዲ አውቀዋለሁ ግን ተከበሪ፣ ማትከበሪ ከሆነ ደግሞ በቃ እህትሽላል በቀ እንዳደረጉት ተቀድ ሙድ ይዛለው። እኔም ባለስልጣን እህት አለቻት። አቶ ሮማን በጣም ታላቅ የጉራጌ ታጋይ ባለስልጣን እህት፣ ጨዋ ቢሊየነር እህት አለቻት ታውቃላችሁ። ይነቃል ሮማን አላት በጣም በጣም ባለሀብት፣ ባለሀብት ጊዜሽ ምናምን የምትባል ሴትዮ ልጅቷ በሮማን ስድብ የሚመጣ ፍትህ የለም። በዮናስ ሙሉነ የጥላቻ ንግግር ጄኖሳይድ ጥሪ የሚመጣ ፍትህ የለም። አሁን እኮ እኛ ፍሪ ኤን ፌር ኢንቨስቲጌሽን ስንጠይቅ ፍትህ ለቀነኒ ብቻ አይደለም እኮ እያልን ያለ ነው። አንዱ አለምም ካላረገው እኮ ለእሱም ፍትህ እየጠየቅን ነው። አብሶሉት ፍትህ ጠይቃለሁ። አትሊስት አይ ዋን ኖ ዋ ሪሊ ሃፕን ቱ ሀር በጣም ከልጅቷ ይልቅ በነገራችሁ ላይ የሚያሳዝኑኝ አባቷ ናቸው። አባቷን ሳይ ልብ ይሰበራል። ኦነስትሊ ስፒኪንግ ማለት ነው እና ፍትህ ድብና ርግ ይጠይቃሉ። እንደዛ የደበደባት እዛ ፎቶ ላይ ማን ነው? እንደዛ የደበደባት ጫላ ነው ምናምን ብዬ ነው አንዱ አለም ነው ምናምን ብዬ አስባለሁ? እና ይሄን ነው ግን፣ እቺ ሂድና ግደል ሌላ ሰው ሞቶብን ሌላ ግድያን እየጠራች ነው እኚህ ሰላማዊ ሰው ስለ ግድያ ማያስቡ ሰው በልጃቸውን በግፍ የተነጠቁ ሰውዬ፣ ኦንላይን ቁጭ ብላ በርበሬና ሚጥሚጣ ከጀርባው አድርጋ ወጥተው ግደሉ። ይሄ ኮይንም ሰው ገዳይ መንፈስ ነው። ግድያን የሚጠራ ደምን የሚጠራ ስለዚህ፣ አሁንም ፍሪ ፌር ኢንቨስቲጌሽን ስንጠይቅ እኛ ምንጠይቀው ለሁሉም ነው። ገብቷቸዋል ወንጀለኛው ይያዛል፣ ንጹህ ሰው ይለቀቃል። በቃ እንጂ በመሰዳደብ ራቼ ይረ እራቼ ራቼ አንተን ትናቅ መዋረድ ካራክተሩን ደግሞ አሳሴን ማድረግ ልጅ ተባባሪ ተባባሪ ይሄ ሊያስቅሽ አይገባም። መባ ምትባየው ልጅ ሁሌ እታገስሻለሁ፣ ግን ባለጌንሽ ኦኬ ባለጌንሽ ባለጌንሽ እዚህ እንደማስቲካ ነበር ሬሳ ያጠባኝ ነበር። እዛ ገጠው ኢማጂኔሽን ማሰብ ነው። ከአንደበቷ የሚወጣውን ማሰብ ነው እንግዲህ። ቆሻ ሪቹኑሪች የምትባል ግንጥልፊት አንተ ያስተዋወቀው አንተ ነበር። አንተ ቁጭ ብለህ አብራ ስትሰጥ አላየሁም። ያን ያህል ቅርበት እንዲያለ ነው

ከእንስሳ ጋር ግብረ ሥጋ ግንኙነት መታረግ እንዲህ መታረግ የገዳይ ተባባሪ ምን ምን ተብሎ ይሄን ያህል ድረስ ክሩሲፋይ ሊደረግ ይገባሉ ምን አረገ ንገሩኝ ስ ምን አረገ ድምፅ መሆን አልፈለግም መፍቱ እኮ ነው አለሙን መፍቱ ነው በነገራችሁ ላይ ድምፅ መሆን አለበት ማናችሁ እናንተ ምታዙት ማናችሁ እዚህ ጋር እንዲህ ማድረግ አለበት እንደዚህ ማድረግ የለብህም አብሶሉትሊ፣ ቢያደርገው መልካም ነው መልካም ነው። ድምፅ ቢሆን ምናምን መልካም ነው። ግን ምንድን ነው ካልፈለገ ደሞ አልፈለገም ነው አለቀ። አታሳዝንም ወይ? ኦኬ ሪፕ ምናምን ብሎኩ ፌስቡክና ኢንስታግራም ላይ ፖስቷል። እኔ እንደም ከኔ ጋር ጥሩ ሰው ሁሉ ቲክቶክ ላይ ስለሆነ ለምንድን ነው ቲክቶክ ላይ ያልፖሰትከው? ነው ከኔ ጋር ያስቦለከኝ ማለት ነው። ከዚህ ከኔ ጋር ተጨቃጭቆ ግን ድምፅ ሆናችሁ አልሆናችሁ ምን ተቀየረ? ስቲ ንገሩኝ። አሁን እኔ ለቀነኔ ድምፆኝ አለው እንደ አቅም ይቲ ግን ምን ቀየርኩ ብዬ ሳስበው ከኢንቨስቲጌተሮቹ በላይ ኢንቨስቲጌተር ሆኜ ዛሬ የተመከርኩት ምክር ፓስተር ዌልካም ባክ ባይዘ ወይ በቃ ለጠጥኩት፣ ያላሰብኩት ሀሳብ የለም። በቃ አምቦ ጫረኩት፣ ፈተልኩት፣ ምናምን ምናምን። ሌላ ምንም የቀየርኩት ነገር የለም ስቲል ፎቶ ብትሰሪ ድምፅ ብታደረጊ ፍትህ ብቲ ምን ብቲ ብቲ ስቲል የጎነ ዌይት ዌት ፎር ኢንቨስቲጌሽን ትጠብቂያለሽ። አሁን እራቼ ፍትህ ስላለ ምን ይቀየራል ነገሩ? እራቼ ላይ ያተኮሩት እራቼና መስኪ ላይ ያተኮሩት ሁለቱ አይን ናቸው። እዚህ አፕ ላይ ሁለቱም ከአንድ ሚሊዮን በላይ ፎሎወር አላቸው ሁለቱም ላይፍ ሲመጡ በደንብ ይታያሉ። ላይክ የለም ከዮናስ ሙሉነህ ከራቼ ጋር ሲወዳደር ዮናስ ሙሉነህ የአንድ ቀበሌ ሴቶችና ህፃናት ቢሮ ነው። እዛ ቢሮ ውስጥ ቡና ጠጡ ፕሮግራም የሮብ ሮብ በከሰዓት ስለ በርዝ ኮንትሮል የምታስተምረዋ ሴትዮ እየለች ቡና ጠጡ ላይ እዛ ሴቶችና ህፃናት ላይ ዳስ ሲሳቀሙት የዮናስ ሙሉነህ የራቼ ፕላትፎርም is ቢግ really big federal level ላይ በቃ federal level አንደር ፕራይም ሚኒስትር ምናምን ምናምን ምናምን ነው በቃ ራጭ ካለ እትስ ቢግ ዲል። ያው ለምሳሌ በህይወት ከአሁን ጌም ተጫወተ አታውቅም። የቀጠሮ ጌም የሆናስ ሙሉ ለአንተ የቀጠሮ ጌም። እንደውም ቲክቶክ ሊዘጋ ነው ተብሎ ምናም ምናምን ባለ አጀንዳውን እንደውም ከፍ የሚያደርገው ብዙ ሪዝን ነበሩ። ብዙ ሰውም ሊያይክ ይገባ ነበር፣ ግን ስንት ሰው ነው መጥቶ ያየክ? ጌመን ስድስት ሺ ሰው አይደል? ስንት ሺ ሰው ነው መቶ ያየው? ስንት ሰው ነው ያየው? የዮናስ ሙሉነን ስድስት ሺ ሰው እንደዚህ ነገር ራቼን መቶ አስር ሺህ ኢትዮጵያውያን ራቼን ሰፖርት አድርገውታል። ሶስት ሺ ሰው ያየው ራቼን መቶ አስር ሺህ ብሄር ብሄረሰቦች እና ህዝቦች ስፖርት አድርገውታል። የሱ ስታር ሻይኑ እዚህ ቲክቶክ ላይ ያለው ብርሃን አንተ ችብል ነው ከብቷቸውን። ይሄ ጎልደን ኦፖርቹኒቲ ነው ይሄ ልጅ ጎትቶ ለማውረድ ካለበት ነገር ላይ ጎትቶ ለማውረድ ለማዋረድ የማይቆፍሩት ድንጋይ የለም። ሁለቱም አይኖቻችን ስለሆኑ ነው። መስኪ ደግሞ መንጌ ጨዋ ልጅ ናት። ህይወቷን የምትመራ ጸጥ ያለ ነገር ፖለቲካ ምን ምኑ የለችም። ጅስት እዚህ ትመጣለች፣ በቃ ስራዋን ነው የምትሰራው። ስለዚህ እነዚህ ሁለት ልጆችን ብቻ አይደለችም፣ አይደሉም እኮ እነ ኑማን ግሩፖች እኮ ብዙ ናቸው። እነ ኤባቴ አለ ለምሳሌ። ለምንድን ኤባ የማትናገሩት? ራሻ ነው ብላችሁ ነው? ለፑቲን ይናገርብኛል ብላችሁ አንድ ደግሞ አለች ቀነኔ የምትባለው አለች፣ ሚኪያስ ግርሽ አለ። ለምን እነሱን አትናገሯቸውም? ዋይ ኦንሊ ራቼ እና መስኪን? ዋይ ቢኮዝ እነሱ ከአንድ ሚሊየን ፎሎወር በላይ ያላቸው በጣም ፕላትፎርማቸው ቬሪ ስትሮንግ። አንተ ዮናስ ሙሉ ነው። የአንተን ፕላትፎርም ከህፃናትና ቀበሌ ህፃናትና ሴቶች ቢሮ ቡና ጠጦ ፕሮግራም ልታወጣው ስላልቻልክ ነው። ቀን ቀን ቀን በቀን ከሴቶች ጋር ስትሰዳድ የምትወልናክ አንተ ከስድብ ከፍ ልትል ስላልቻልክ ነው። በቃ ከስድብ ከፍ ልትል ስላልቻልክ ዩነስ ብሎ ነህ ትቀናበታለ ድብና ርገ ትቀናበታለ አንተ የእሱን ሶስት እድሜ ኖረክ እሱ በዚች እድሜው በዚች እድሜው ቀልበጭ ያለች ንቅነቅ ማትል ስር የሰደደ ፕላትፎርም ስላለሁ ልታዋሩ የኦሮሞ የያዘ ልደታ የኦሮሞ እንደዚህ እንደዚህ ምናምን ፕሮዳክሽን ካምፓኒ ያለው ዮናስ ሙሉ ደምን ቲክቶክ አካውንት ብቻ ነው ያለ። አንተ ራችኩ ፕሮዳክሽን ካምፓኒ አለው ትልቅ ፕሮዳክሽን ካምፓኒ። ይህንን ነው ማለት የምፈልገው፣ በኢትዮጵያ ታሪክ የሱ ብነ ቤታየው ራሱ አልደረሱበትም። ቤታውን በጣም ተወዳጅ ናት። አምስት ሺህ ሰው ምናምን የሚያለት ልጅ ናት። እነሱም አልደረሱበትም። መቶ ሀያ ሶስት ሺህ ሰው ቁጭ ብሎ ያየው ጌም ወደ በአንዱ ጌም ብቻ አምስት ሚሊዮን ኮይን ሰው የሰጠ እኛ ራሱ በጣም ብዙ የሰጠ ነው። እኔ ብዙም አልሰጥም፣ ግን እራቼ ነው። ሂዲዘርስ ቢኮዝ ታጋይ ነው። ታላቅ ታጋይ ነው። እኛ ደግሞ ልክ ዮንዬ፣ እራቼ እላይ ያለው አንበሳ ነው። እራቼ እላይ ያለው አንበሳ ነው። አንተኛው የታችኛው አንበሳ ነው። ዶክተር ከጸጉር ራስን ሪሞዴል አድርገህ አንገትን አስተኩሰክ ብዙ ነገርን አሰርተክ ቲክቶክ ላይ፣ ኢንተርኔት ላይ በዚህ እድሜክ እንደዚህ ፀጉርህን እንደዚህ አድርገክ ቁጭ ብለክ በምትማረቅምበት በምትረግምበት እድሜ ቁጭ ብለ ሴቶች የምትሳደብ ወንድ ነክ፣ ጄኖሳይድ ምታወጭ፣ ማህበረሰብን ምታጣጥል፣ ሃይማኖትን ምትሳደብ ወንድ ነክ። ሰራቼ ከዛ ሌቭሉ ሊወርዱ አንተን ሊያናገር አይችልም። እንዴት እንዴት አይሆንም፣ በቃ አይመጣውም፣ አይመጥንህም። እግዚአብሔር ምስክሬ ነው አይመጥንህም፣ አይመጥንህም። ስለዚህ ሁለታችሁ፣ አንቺም እዚህ እንደበትሽ ደግሞ አንቺ ውስጥሽ የሞላው ምንድን ነው ብዬ ሳስበው፣ ሮማን ውስጥሽ የሞላው በጣም ብዙ ቆሻሻ ነገር አለና አውጩ፣ አውጩ፣ ጸበልጅ የሆነ ነገር ዱ ሰምቲንግ አባውት በእውነት እና ያ አንደበትሽ ሰው የአንደበቱን ፍሬ አንድ ይወርሳል ወይ ይበላል። ሌላ መጽሐፍ ቅዱስ ክርስቶስ የምትናገሩት እናት አፈር ትብላ ምናምን ኑሮን ነው ሰው የሚናገር ቀጥሎ ደግሞ ማንነታችን ነው አንደበታችን የሚወጣው ነገር ማንነታችን ነው። ዲቶክስ ታደርግ ያ ታንክ ዩ ዲቦዬ ዲቶክስ አድርጊ አንድ በትሽን ቀይሪ። አንቺ እኮ በስማን በወልድ ብለሽ እኮ ይሸርሙጣ ልጆች ብለሽ የምትሳደብ ይኮንሽ ሳትጨርሽ እኮ እንደዚህ ሳትወርጅ እኮ ነው ከመሆን ያ ያንን ሰውዬ ደግሞ ከትዳር ከሰርጉ በፊት ከምኑ በፊት ከጥሎሽ ከምኑ ከምኑ ከምኑ ከምኑ በፊት ወርኮን ይዝም አይልም። ጥርሳቸው ላይ ሰሪባቸው ትልቅ ነው። ቬሪ ኤላስቲክ፣ በጣም ኤላስቲክ እ በጣም ባለጌ ትልቅ ሰው ናት ግን በጣም ባለጌ ናት፣ ጠያ በጣም ባለጌ ናት። ግን ግደሉ ውጠን እንትን በሉ አህያ እንደዚህ አርግ ምናምን። አሁን የአዲስ አበባ ልጅ እንዲሳደባል በእግዚአብሔር። የትልቅ ቀላል ባልየው ሙሉ እድሳት ያስፈልገዋል። አነስሊ ስፒኪንግ እግዚአብሔርን ሴቶች ላይ ቆማችሁ ቅሩ እንጂ ጥርስ የሌለው ባል እንዳታ ማለት ሲያናገራችሁ ፈገግ ሲል ደስ የሚላችሁ ገብቶ ፈገግታ እኮ ላይክ ዮርሴይቭ ደይነርጂ አይደለ? እንደ ሰው አሁን እናንተ ጋር ሲል ዮርሴይቭ ደይነርጂ እውነቴን ነው። እና አስባችሁታል? ከሁለት ጥርስ ሄይር ኤን ኤቭሪዌር ጣል ጣል ጥርስ የናይን መንስ ቤቢ ጥርስ ሀው ከነገራ አረ ብዙ ነገር አለ፣ ብዙ ነገር አለ። እያወራሽ ምላሱ ወጣ ወጣ ብሎ ወሰ ያወራሽ ለምሳሌ አታርታ፣ በምላሶቹ በጥርሶቹ መሃል በጥርሶቹ መሃል ምላሱ እየወጣ የሚያወራሽ እናት ሞክሪው። የኮልፌ ፋር ምራቁን ታዩ። እሱም ፎጣ ይዘሽ ትቀመጫለሽ፣ ችግር የለውም። መስኪዬ እሱ ፎጣ አለ እሱ ፎጥ አለ ወይ፣ ራቅ ብለሽ ትቀመጫለሽ። ሲክስ ፊት ግን እኔ አሁን ባዘር የሚያደርገኝ አሁን እዚህ ጋር ቁጭ ብለሽ እዛ ጋር በሩ ጋር ምላስሽን ከዛም በኋላ በጥርሶች ማለት፣ እኔ እንግዲህ ወላቀ ጥርስ የለኝም እንጂ ባሳያችሁ። ከዛን ምንለው ከዚ በዚህ በዛ ወጣች ስትልሽ፣ በዛ ላይ እንደ ድመት ጥርስ ታድኛለሽ ያ ቢኮዝ እዚህ ጋ ዋለቃ እዚህ ጋ ዋለቃ እዚህ ጋ ዋለቃ እዚህ ጋ ዋለቃ ገብቶሻል። ሶ እንደ ድመት እንደዚህ። ስለዚህ መጀመሪያ ሪሞዴል ዮር ሀዝበንድ ቢፎር ደ ዌዲንግ ቢፎር ዌዲንግ ምናምን ምናምን፣ ሪሞዴል ባይ ዴንቸር ዱ ሰምቲንግ እንደ ሳምሶንግ ቤቢ የሆነ ነገር አድርጊ፣ እንደ ሳምሶንግ ቤቢ ሙሽራ፣ እንደዛ ቢሆን ጥሩ ነው። እሱ እንደሱ ነገር ላይ ፎከስ ማድረግ ሰውየው ላይቭ ሊሆነሽ ብልታቸውን እያንዠገዥጉ የብልት ጸጉራቸውን እያከኩ ምናምን አይምጡ። ደግሞ ምግብ ትሸጫለሽ። ስለዚህ ጥሩ አይደለም፣ ጥሩ ሎክ አይደለም። እውነቴን ነው። እና ይሄንን ነው የእሷን ስድብ ስድብ ብላችሁ ራሱ ቁጭ ብላችሁ የምሰሙ እኮ ሰዎች ናቸው እኮ ለዚህ ያበቃችኋት። እች እኮ ሰው አይደለችም እኮ በጣም ቆሻሻ ሴት እኮ ናት። ቦርጫም ይሻላል ከወላቃ ዘዊ እንዴ። ቁጭ ብለሽ እንዴት ታያለሽ ወላቃ ሰውዬን?